በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። መስከረም 21 የሚነበብ ስንክሳር የእመቤታችን የቅድስት ድንግል ማርያም በዓል መስከረም 21። በዚች ቀን አምላክን የወለደች የቅድስት ድንግል እመቤታችን ማርያም የበዓሏ መታሰቢያ ነው። ሁላችንም የአዳም ልጆች እስከ ዓለም ፍጻሜ የበዓሏን መታሰቢያ በየወሩ ልናደርግ ይገባናል። የእግዚአብሔር ልጅ ከእርሷ ሰው በመሆኑ ከጠላታችን ሰይጣን እጅ ድህነታችንን በእርሷ ተደርጎልናልና እርሷም ስለ እኛ ሁልጊዜ ትማልዳለችና የምታድን እርሷን እናቱን ለሰጠን ለልዑል እግዚአብሔር ምስጋና ይሁን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። የቅዱስ ቆጵሪያኖስና እና የቅድስት ዮስቲና እረፍት። በዚህችም ቀን ቅዱስ ቆጵሪያኖስና ድንግሊቱ ዮስቲና በሰማዕትነት አረፉ። ይህም ቅዱስ ቆጵሪያኖስ አስቀድሞ ከሃዲና ሰራየኛ ነበር። እርሱም ለስራየኞች ሁሉ አለቃቸው ነው። በስራዩም ሥራ ከመመካቱ ብዛት የተነሳ በስራይ የሚበልጠው ካለ ሊያይና ከዚያ ሊማር ከሌለ ግን በእነርሱ ላይ ሊመካባቸው ወደ አንጾኪያ ሀገር ሄደ። ቆጵሪያኖስም ወደ አንጾኪያ ከተማ በደረሰ ጊዜ ወሬው ተሰማ። በአንጾኪያም ከተማ ከሀገር ታላላቅ ተወላጅ የሆነ አንድ ጎልማሳ አለ። እርሱም ላይዋን የሚያምር አንዲቷን ድንግል ብላቴና ተመኛት፤ ወደ ቤተ ክርስቲያን በምትሄድ ጊዜ አያት፤ እያያት በእርሷ ፍቅር ልቡ እንደ እሳት ተቃጠለ። በምንም በምን ሊያገኛት አልተቻለውም። ገንዘብ በመስጠትም ቢሆን ወይም በማስፈራራት ወይም በስራይ ሥራ አልሆነለትም። የቆጵሪያኖስ ወሬው በተሰማ ጊዜ እርሱ ከስራየኞች ሁሉ እንደሚበልጥ ስለ እርሱ ተነግሯልና፣ ያም ድንግል ዮስቲናን የተመኛት ጎልማሳ ወደ ቆጵሪያኖስ ሂዶ በልቡ ያለውን ጉዳዩን ድንግሊቱን ዮስቲናን እንደ ተመኛትና እርሷን ማግኘት እንደ ተሳነው ነገረው። ቆጵሪያኖስም እኔ የልብህን ፍላጎት ፈጽምልሃለሁ፣ አትዘን አለው። ከዚያም በኋላ ያን ጊዜ ዮስቲናን ወደ እርሱ ያመጧት ዘንድ በስራዩ የአጋንንትን ሰራዊት ወደ እርሷ ላከ። እነዚያም አጋንንት ወደ እርሷ በቀረቡ ጊዜ እርሷን መውሰድ አልቻሉም፣ ከጸሎቷ የተነሳ ይቃጠላሉና። እንዲህም ብዙ ጊዜ ላካቸው፣ ግን ወደ እርሱ ሊያመጧት አልቻሉ። ቆጵሪያኖስም ሁሉንም አጋንንት ጠርቶ ድንግል ዮስቲናን ካላመጣችሁልኝ እኔ ከእናንተ ተለይቼ ክርስቲያን እሆናለሁ አላቸው። ከዚህም በኋላ የሰይጣናት አለቃ ሊሸነግለው አሰበ። አንዱንም ሰይጣን ከሰይጣናት ውስጥ በዮስቲና አምሳል ተመስሎ ለቆጵሪያኖስ እንዲታየው አደረገ። ሰይጣኑም አለቃው እንዳዘዘው እንዲህ አድርጎ ተዘጋጀ። እነሆ አሁን የዮስቲናን መምጣት ለቆጵሪያኖስ ነገረው። እርሱም እውነት መስሎት እጅግ ደስ አለው፣ ሊቀበላትም ተነሳ። በእርሷ አርአያ የተመሰለውንም ምትሃት ባየ ጊዜ የሴቶችን መቤት ዮስቲና መምጣትሽ መልካም ሆነ፣ አለ። ይህንንም ስሟን በጠራ ጊዜ ያበርሷ አምሳል የተመሰለ ሰይጣን እንደ ጢስ ሆኖ ተበተነ። በዚያም ጊዜ ሽንገላው ምክንያት ምትሃቱ ከንቱ እንደሆነ ቆጵሪያኖስ አወቀ፣ አስተዋለም። በልቡም እንዲህ አለ ስሟን በጠሩበት ቦታ እንደ ጢስ የሚበተኑ ከሆነ በፊቱ ሊቆሙ ሊሸነግሏት እንዴት ይቻላቸዋል? ይህንንም ብሎ ወዲያውኑ የጥንቆላ መጻሕፍቶቹን አቃጠለ። ከዚያም በኋላ ወደ አንጾኪያ ሊቀ ጳጳሳት ሂዶ የክርስትና ጥምቀትን ተጠምቆ የምንኩስናን ልብስን ለበሰ። ከጥቂት ቀኖችም በኋላ ዲቁና ተሾመ። ዳግመኛም ቅስና ሾመው በትሩፋት ሥራና በቤተ ክርስቲያን ትምህርት ከፍ ከፍ ባለ ጊዜ ለሀገሩ ምዕራብ ለሆነች ለሀገሩ ምዕራብ ለሆነች ቅርጣግና ለምትባል አገር ኤጲስቆጶስ ሲሆን ዘንድ ተገባው። ያን ጊዜም ቅድስት ዮስቲናን ወስዶ ለደናግል ገዳም እመምኔት አደረጋት። በቀርጣ ግናም የቅዱሳን የአንድነት ስብሰባ በሆነ ጊዜ ከጉባኤ አባላት እርሱ አንዱ ነው። ከብዙ ወራት በኋላ ከሃዲው ንጉሥ ዳኪዎስ ስለ እርሱ ሰማ። ወደ እርሱም አስቀረባቸውና የክብር ባለቤት ክርስቶስን ክደው ለጣዖት እንዲሰግዱ አዘዛቸው። ትእዛዙንም ባልሰሙ ጊዜ ታላቅ ስቃይን አሰቃያቸው። ብዙ ሥቃይንም ካሰቃያቸው በኋላ የቅዱስ ቆጵሪያኖስና የቅድስት ድንግል ዮስቲናን የሶስት ወንዶችንም ራሳቸውን አስቆረጠ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሆን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። እረፍቱ ለጢባሪዮስ ሐዋርያ። በዚችም ቀን ከሰባ ሁለቱ አርድእት አንዱ ሐዋርያ የጢባሪዮስ የእረፍቱ መታሰቢያ ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ጉባኤ ኒቄያ በዚችም ቀን ሃይማኖታቸው የቀና የ318 ጳጳሳት ስብሰባ በንቅያ ከተማ ተደረገ። መላውን ዜናቸውን ኅዳር 9 ቀን ጽፈናል። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። አስጀምሮ ላስፈጸመን ለሉል እግዚአብሔር ክብር ምስጋና ይድረሰው መች መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን መስከረም 21 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ እግዚአብሔር ቸር ያቆየን መልካም ጊዜ።